ኤንስ ጥሌት የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳኒል ወርቅ አብሬያችሁ ቆያለሁ። በቅድሚያ የማዕከላዊ ጎንደር ዞና አስተዳደር ሰላምን ለማረጋገጥና የልማት ስራዎችን በመፈጸም የሚበረታታ ተግባር ማከናወኑን የአማራ ክልል ምክር ቤት ቋሚ ኮሚቴ አባላት ገለጹ። ቋሚ ኮሚቴው የማዕከላዊ ጎንደር ዞና አስተዳደር ያለፉት ወራት የሰላም የልማትና የመልካም አስተዳደር ስራዎችን በመስክ ምልከታና በሪፖርት ተመልክቷል። ዝርዝሩን አገኘው አበው ይነግረናል። የአማራ ክልል ምክር ቤት ከስድስት የተለያዩ ዘርፎች የተወጣጡ የቋሚ ኮሚቴ አባላት የማዕከላዊ ጎንደር ዞንን ያለፉት ወራት የሰላም የልማትና የመልካም አስተዳደር ስራዎችን በመስክ ምልከታና በሪፖርት ተመልክተዋል። የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቃ አስፈሬ ባለፉት ወራት በዞኑ የተከናወኑ የልማት ስራዎችን ለቋሚ ኮሚቴው አባላት ያቀረቡ ሲሆን በተለይ በአትክልትና ፍራፍሬ የዞኑ ማህበረሰብ ተጠቃሚ እየሆነ መምጣቱን ጠቅሰዋል። አንዱ የምንወጣበት መንገድ የአትክልትና ፍራፍሬ ልማት ስራዎች ላይ ያተኮረ መስራት ነው። የምክር ቤታችን ቋሚ ኮሚቴዎችም እንደተመለከቱት ከዚህ በፊት በሰራናቸው ስራዎች አሁን ፍሬ አፍርተው ምርቱን ማምረት የተጀመረበት ሁኔታ ነው ያለው። ስለዚህ ይሄንን ዘላቂ ለማድረግ የአትክልትና ፍራፍሬ ችግኝ ጣቢያ አዘጋጅተን በመንግስት ደረጃም በቡድን ደረጃም ኦልሞስት ከ130 ሚሊየን በላይ ችግኝ ማዘጋጀት የቻለን በዋነኛነት የአትክልትና ፍራፍሬያችን ዘላቂነት ከማረጋገጥ ጋር በተያያዘ ጥሩ አፈጻጸም ይኖረዋል ብለን እናስባለን። በበጀት አመቱ 823 ተፋሶች ላይ የተፈጥሮ ሀብት ስራ መከናወኑን የጠቀሱት አቶወቅም የግብርናውን ዘርፍ ጨምሮ በሌሎች የስራ መስኮች ለወጣቶች የስራ እድል መፈጠሩን አንስተዋል። ወደ 12159 ለሚሆኑ ዜጎች ወይም ደግሞ የእቅዳችንን 90 ፐርሰንት ለሚሆኑ ዜጎች ቋሚና ጊዜያዊ የስራ እድል የፈጠርንበት ሁኔታ ነው ያለው። በዞኑ ህዝቡ የሚያነሳቸው የተለያዩ የልማት ጥያቄዎች መኖራቸውን ለቋሚ ኮሚቴ አባላት ያስረዱት አቶ አወቀም በክልሉ መንግስት እና በዞኑ ትብብር የኤሌክትሪክ ኃይል አቅርቦትና የንጹህ መጠጥ ውሃ ተጠቃሚ የሆኑ ወረዳዎች መኖራቸውን አንስተዋል። የሕዝቡን ጥያቄ እየመለስን ያለንበት ሁኔታ ያለው አሁን በቅርቡ የአምባ ጊዮርጊስ ከተማ መስተዳደር የውሃ ጥያቄን ሰባት ስምንት ዓመት በኋላ ነው ምላሽ ለመስጠት የተሞከረው። ይሄም በቀላሉ የሚታይ አይደለም። የሻውራ ከተማ መስተዳደር የመብራት ጥያቄ ለሁለት ዓመት ያህል ሲቀርብ የነበረ ጥያቄ ነው። አሁን በዚህ ወር እሱንም ምላሽ የሰጠንበት ሁኔታ ነው ያለው ሌሎች የመሰረተ ልማት ጥያቄ ሰዎችም አሉ። እሱንም ማህበረሰቡን ባለቤት እያደረጉ በመሄዱ በኩል ጥሩ እየሄድን ነን። የምክር ቤት አባላቱ የዞኑን የልማት ስራዎች በተመለከተ ከቀረበላቸው የሪፖርት አፈጻጸም በተጨማሪ በላይ አርማጮ ወረዳ የመስክ ምልከታ አድርገዋል። የአማራ ክልል ምክር ቤት የሴቶች፣ ህጻናት ወጣቶችና ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢና የቡድኑ አስተባባሪ አበራሽ ታደሰ በመስክ ምልከታቸው አርሶ አድሮቹን የሚቀይሩ የአትክልትና ፍራፍሬ ምርታማነትን ማየታቸውን ጠቅሰዋል። በተለይ በፍራፍሬ ልማት በደን ልማት በጣም ጥሩ ተጠቃሚ የሆነ አርሶ አደሩ ያለበት ሁኔታ እንዳለ እና ብዙ ግንባር ቀደሞች እየፈሩ ያሉበት አካባቢ ወደ ክላስተር እየተሸጋገረ ያለ እና በሁሉም ቢጓሮ በሁሉም ተፋሰሶች የፍራፍሬ ልማት በብዛት የሚመረትበትና የጌሾ ምርታቸውም ለውጭ ኤክስፖርት እስከ ማድረግ የደረሱ ጠንካራ ወረዳ እንደሆነ አይተናል። ዞኑ እየሰራቸው የሚገኙ የልማትና የሰላም ስራዎች አበርታች መሆናቸውን የቋሚ ኮሚቴው ሰብሳቢ ተናግረዋል። ማዕከላዊ ጎንደር በብዙ ችግር ውስጥ ሆኖ የሚታወቅ ነው። ክልላችን ያለበትን ሁኔታ ችግሮች ተቋቁሞ የህዝብን የልማት ጥያቄ ለመመለስ ህዝቡን በልማት እንዲሳተፍ፣ አካባቢውን በራሱ አቅም እንዲጠብቅ፣ ከልማት ውጭ እንዳይሆን እየተደረገ ያለው ጥረት በጣም እጅግ ደስ የሚያስብል ነው። በዞኑ ለ102,000 ዜጎች የስራ ዕድል ቢፈጠርም ዘላቂ መሆን እንዳለበት የቋሚ ኮሚቴው አባላት አሳስበዋል። የዞኑ አስተዳደርም በቀሪ ወራት የስራ ዕድል ፈጥራው ቋሚ በሚሆኑ መስኮች እንደሚያተኩር ገልጿል። በምዕራብ ጎንደር ዞን አዳኛ ሀገር ጫቆ ወረዳ ለዘላቂ ሰላም ግንባታ የህብረተሰብ ሚና በሚል መሪ ሀሳብ ከማህበረሰቡ ጋር የሰላም ውይይት ተካሂዷል። በውይይቱ የተሳተፉት የማህበረሰብ ክፍሎች በጸጥታ ችግሮች ምክንያት የግብርናና ሌሎች ስራዎችን ለማከናወን መቸገራቸውን ተናግረዋል። በመንገድ መዘጋት ምክንያት ተንቀሳቅሰው ለመስራት መቸገራቸውን የጠቀሱት የአካባቢ ነዋሪዎች ዘረፋ፣ እገታና የግድያ ወንጀሎችን ለማስቆም መንግስት ህግ እንዲያስከብርላቸው ጠይቀዋል። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ እያሱ ይላቅ ህገ ወጦች በህዝብ ላይ ሰብአዊና ቁሳዊ ጉዳት እያደረሱ በመሆኑ ህግ ሊከበር ይገባል ብለዋል። የመንግስት የሰላም ጥሪ ክፍት መሆኑን የተናገሩት ዋና አስተዳዳሪው መንግስት እየወሰደ ያለውን ህግ የማስከበር ተግባር መደገፍ ከማህበረሰቡ የሚጠበቅ ነው ብለዋል። የአማራ ክልል ትራንስፖርትና ሎጂስቲክ ባለስልጣን ኃላፊ አቶ ዘውዱ ማለደ በአካባቢው በተወሰደው የተቀናጀ ህግ የማስከበር ዘመቻ አንጻራዊ ሰላም መኖሩን ተናግረዋል። በጸጥታ ኃይሎችና ና በህዝብ ትብብር የተገኘውን ሰላም በማጽናት ልማትን ማረጋገጥ ይገባል ብለዋል። በውይይቱም ካጎረባቸው ወረዳዎች ጋር መልካም ግንኙነትን በመፍጠር የህገ ወጦችን እንቅስቃሴና ዓላማ ማክሸፍ ይገባል ተብሏል። መረጃውን ያደረሰን የአዳኝ ሀገር ጫቆ ወረዳ መንግስት ኮሚኒኬሽን ነው። የኢትዮጵያ ደራሲያን ተቋማዊ ድጋፍ ባለማግኘታቸው በሥነ ጽሁፉ እድገት ላይ አሉታዊ ጫና ማሳደሩን የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጽደወኝ ተናገሩ። ዩኒቨርሲቲው ታሪክን እያወሳን አንባቢን እያነሳሳን የዩኒቨርሲቲያችንን የእውቀት ጉዞ እናከብራለን በሚል መሪ መልእክት የመጽሐፍ አውደ ርዕይና ባዛር እያካሄደ ነው። ዲያየፈንቴ ዘገባ አዲስ አለማየሁ በዝርዝር ይመለከተዋል የጎንደር ዩኒቨርሲቲ ታሪክን እያወሳን አንባቢን እያነሳሳን የዩኒቨርሲቲያችንን የእውቀት ጉዞ እናከብራለን በሚል መሪ መልእክት የመጽሀፍት አውደሬና ባዛር እያካሄደ ነው። በአውደሬውም በከተማ የሚገኙ መጽሀፍት አከፋፋዮች ተገኝተው ለማህበረሰቡ መጽሐፍ ሽያጭ አቅርበዋል። በመርሃ ግብሩ ላይ መልእክት ያስተላለፉት የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን የኢትዮጵያውያን ደራሲያን ተቋማዊ ድጋፍ ባለማግኘታቸው በስነ ጽሁፍ እድገት ላይ አሉታዊ ጫና ማሳደሩን አንስተው ደራሲያን በፈተና ውስጥ ሆነው በአለም አቀፍ ደረጃ ተወዳዳሪ የሚሆኑ መጽሐፍትን ማሳተማቸውን ተናግረዋል። ጎንደር ዩኒቨርሲቲ የስነ ጽሁፍ እድገትን ለማስቀጠል ተግባር ነድፎ እየሰራ መሆኑንም ገልጸዋል። የሀገራችን የስነ ጽሁፍ እንዲያድግ ከግዕዝና ሌሎች ተያያዥ ትምህርት ክፍሎች መክፈት ጀምሮ ሌሎች ዘርፈ ብዙ ስራዎችን ሲሰራ ቆይቷል። አሁንም ደራሲያን የሚያበረታቱ ልዩ ልዩ መርሃ ግብሮችን ቀርጾ መንቀሳቀስ ጀምሯል። ዛሬ የተጀመረው እና በየዓመቱ እያደገ እንዲሄድ አስፈላጊውን ድጋፍ የምናደርግለት ዓመታዊ የመጽሀፍት አውደሪና ባዛርም ከእነዚህ መርሃ ግብሮች ውስጥ እንደ አንዱ ሊቆጠር ይችላል። እንደ ሀገር የስነ ጽሁፍ ስራዎች እንዲያድጉ የሚመለከተው ሁሉ ድጋፍ ሊያደርግና ሊሰራ እንደሚገባም አሳስበዋል። መንግስታዊና መንግስታዊ ያልሆኑ ተቋማት በጀት መድበው መጽሐፍትን ቢገዙ ስነ ጽሁፋችን ያብባል፣ ደራሳያኑም ይበረታታሉ። የስነ ጽሁፍ ክበቦች እንዲጠናከሩ በየከተሞች አመታዊ የመጽሐፍት አደረ እና ባዛሮች እንዲካሄዱ በአገርኛ ቋንቋዎች የተጻፉ መጽሐፍትን ወደ ውጭ ቋንቋዎች የሚተረጉሙ እንዲሁም በውጭ ቋንቋዎች የተጻፉ መጽሐፍትን ወደ አገርኛ ቋንቋዎች የሚተረጉሙ የትርጉም ባለሙያችንም መደገፍ ይጠበቅብናል። የመጽሐፍት አውደሪው የዩኒቨርሲቲውን ሰባኛ ዓመትና የሆስፒታሉን የመቶኛ ዓመት የመሠረት አባል ምክንያት በማድረግ የተካሄደ መሆኑን ያነሱት ደግሞ በዩኒቨርሲቲው የአካዴሚክ ምክትል ፕሬዚዳንት ዶክተር ካሳሁን ተገኝ ናቸው። የአውደሪው መዘጋጀት ለዩኒቨርሲቲው ተማሪዎች ጥናትና ምርምር ስራ አጋዥ መሆኑንም ገልጿል። ተማሪዎች፣ ምሁራን ምርምር በሚሰሩበት ጊዜ የመጀመሪያው ነገር በዛ ምርምር የተጻፉ ነገሮች ምንድን ናቸው ብሎ መቃኘት፣ ለምርምሩ አጋዥ የሆኑ ሀሳቦችን ማፍለቅ እንግዲህ ከተማሪውም ከተመራማሪውም የሚጠበቅ ስለሆነ እነዚህ መጽሐፍት ለምርምር ለተለያዩ ጽሁፎችን ለመጽሐፍ ማጣቀሻነት ያገለግላሉ። በመጽሐፍት አውደ ርዕዩ የታሪክ የጥናትና ምርምር ልብ ወለዶችና ሌሎች በርካታ ይዘቶችን የያዙ መጽሐፍት ለእይታና ሽያጭ መቅረባቸውን የጎንደር ዩኒቨርሲቲ የቤተ መጽሐፍትና ዶክመንቴሽን አገልግሎት ዳይሬክቶሬት ዳይሬክተር ብርቁ ገድፍ ተናግሯል። የአካዳሚ መጽሐፎች እንዳሉ ሆነው ግን የፔሪዮዲካሎች አሉ፣ ኢትዮጵያን ኮሌክሽኖች አሉ ለጥናትና ምርምር የሚሆኑ ጆርናሎችም አሉ። ጆርናሎች እነዚያ ላይ ሪፈር ማድረግ ይቻላል። ሪፈረንስ ሪሶርሶች አሉ መጽሐፎች ስላሉ እነሱንም እንዲያውቋቸው ሪፈር እንዲያደርጉ ለዩኒቨርሲቲው፣ ለውጭ ማህበረሰብ የሚያገለግል ኢቨንት ነው ማለት ነው። በመርሃ ግብሩ በመጽሐፍት ሽያጭ ተሰማርተው ያገኘናቸው ሰዎች የአንባቢያን ቁጥር እየቀነሰ መሆኑን አንስተው እየተካሄደ ባለው አውደሪ ላይ መጽሐፍትን በተመጣጣኝ ዋጋ እያቀረቡ መሆኑን ተናግረዋል። ስሜ ዳሳሽ አስራት ይባላል። ማን በሙሉ ሰው እንደሚያደርግ ሁሉ ሁሉም ሰው የቢያንስ ከቀኑ ካለችው ሙሉ ቀኑ 30 ደቂቃና 20 ደቂቃውን ተጠቅሞ መጻፍ ቢያነብ በጣም ብልህ ሰው ይሆናል። በጣም ብዙ ነገር ያገኝበታል። እዳለ ስሜ ድነቃቸው ዘውዱ ይባላል። ባዛሩ ያው በጣም ጥሩ ነው። በሁሉም አይነት ዘርፎች ይዘናል። ከህፃናት ጀምሮ ከተረት የተለያዩ የቋንቋ መጽሐፍት፣ ልብ ወለዶች፣ ስነ ልቦና፣ የሀገራችን የታሪክ መጽሐፍት እንዲሁም የእንግሊዝኛ የተለያዩ መጽሐፍቶችንም ይዘን ቀርበናል። ትንሽ የነበረችውን የንባብ ጭላንጭል እንኳን ወደ መጥፋት ደረጃ እየደረሰ ነው። እዚህ ላይ ያው በደንብ ቢሰራበት መልካም ነው። የአማራ ክልል ጤና ቢሮ ለወልቃይት ጠገዴ ሰቲት ሁመራ ዞን ጤና ተቋማት እያደረገ ያለው ድጋፍ የማህበረሰቡን የጤና አገልግሎት እንደሚያሳድግ የዞኑ አስተዳደር ገለጸ። ቢሮ ከዚህ ቀደም የህክምና ቁሳቁሶችንና ተሽከርካሪዎችን እገዛ እያደረገ ሲሆን፣ ከሰሞኑ ለቀብቴ የመጀመሪያ ደረጃ ሆስፒታል የአምቡላንስ ድጋፍ አድርጓል። አምሳላ ሞኜ ይህንን ጉዳይ በዝርዝር ይመለከተዋል። በአማራ ክልል ወልቀይ ጠገዴ ሰቲት ሁምራ ዞን የማህበረሰቡን ችግር የሚቀርፉ መሰረተ ልማቶች በህብረተሰቡና በመንግስት ትብብር ተገንብተው ወደ አገልግሎት እየገቡ ነው። ከእነዚህ መካከል አንዱ የሆነውና በቃብትያ ሁመራ ወረዳ የተገነባው የቃብትያ የመጀመሪያ ደረጃ ሆስፒታል ከጥቂት ወራት በፊት ግንባታው ተጠናቆ ተመርቋል። ሆስፒታሉን በቁሳቁስ በማሟላት አገልግሎት ለማስጀመር እንቅስቃሴ እየተደረገ መሆኑን የተናገሩት የዞኑ ጤና መምሪያ ኃላፊ አቶ ስማቸው ግደይ፣ የክልሉ ጤና ቢሮም የአምቡላንስ ድጋፍ ማድረጉን ተናግረዋል። ቢሮው በዞኑ ለሚገኙ ጤና ተቋማት እያደረገ ላለ ሁሉን አቀፍ ድጋፍም አመስግነዋል። ከ2013 ከነጻነት በኋላ ላይ ወደ ስድስት አምቡላንሶች ሰጥተውናል። ስድስተኛ አምቡላንስ ይህን አምቡላንስ ማለት ነው። ሌሎች ሞተር ሳይክሎችም ተሽከርካሪዎችም እንዲሁም የህክምና ማቴሪያሎችም እና የሙያተኞች የሰው ኃይልም ድጋፍ እያደረገልን የቆየ ይህን ሆስፒታል ካስመረቀ በኋላ ደግሞ ለማስጀመር የሚያስፈልጉ የሚባሉ የህክምና እቃዎች ማቴሪያሎችን እንዳያችሁት ባለፈው ገቢ አድርጓል። አሁንም ቀሪ የሚመጡ ማቴሪያሎች አሉ። አምቡላንሱ ለእናቶች የወሊድ አገልግሎትና ሌሎች የጤና ድጋፎችን ለመስጠት ሚናው የጎላ መሆኑን የወረዳው ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ራዛናው ብርሃኔ ገልጸዋል። ወደ ሆስፒታሉ ለመድረስ ከጤና ጣቢያዎች ከጤና ኬላዎች ያሉትን ታካሚዎች ለማድረስ በጣም እጅጉን ችግር ሊፈታልን የሚችል መሆኑን ተረተን በወረዳው ሕዝብ ስም ላቅ ያለ ምስጋና አለኝ። ከነጻነት በኋላ በወረዳው በርካታ መሰረተ ልማቶች እየተገነቡ ነው ያሉት የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ሆስፒታሉን ወደ ስራ የማስገባት ሂደቱ ውጤታማ ነው ብለዋል። ሕብረተሰቡ የተቋሙ ባለቤት በመሆኑ እንዲደግፍ አሳስበዋል። መንግስት በተለይ ጤና ቢሮ እያደረገው ያለ ድጋፍ የክልላችን ርዕሰ መስተዳድርም ትኩረት ሰጥተው ሰው መድበው ይህን ተቋም ተሎ ወደ ስራ እንዲገባ የሚያደርጉት ያለ አንዱ የሰራተኞች ቅጥር ነው የሰራተኞች ቅጥር እንዲቀጠር ፎርም 15 ለሆስፒታሉ ተልኮለታል ማለት ነው። ስለዚህ በይፋ አሁን ምንተን አምቡላንስ እንዳስመረቅ ነው ሁሉ በይፋ ስራ አስኪያጅም ተሰይሟል ማለት ነው። ዋናው የዚህ ሆስፒታል ባለ ድርሻና ትልቁ ድርሻ ግን ህዝቡ ነው። ጠባቂው ህዝቡ ነው። የልማቱ ተሳታፊ እንደሆነ ደግሞ የበለጠ ስራው እየገመገመ የጎደለውን እየሞላ የጎበጠውን እያቃና እንዲሄድ ዘንድ ከቅርብ ሆኖ መደገፍ አለበት። ባለሙያዎቹ በተሰጣቸው ኃላፊነት ህብረተሰቡን እንዲያገለግሉ መልእክታቸውን ያስተላለፉት ደግሞ የሀገር ሽማግሌዎችና የሃይማኖት አባቶች ናቸው። በጣም እኔ ደስ ብሎኛል። እኒህ ልጆቻችን በደንብ አድርገው ዶክተሮች ሆነው ራሳቸው እናቶቻቸው፣ እህቶቻቸው፣ ባሎቻቸው እንዲያክሙ እንዲያገለግሉ እግዚአብሔር አምላክ ይፍቀድልን እህቶቻችን ችግር እንዳይደርሳቸው ትልቅ አባቶች ችግር እንዳይደርሳቸው ቁመው የሚያሰሩ ያሉ ስራዎች በቅድሚያ ለእነሱ እናመሰግናለን። በዞኑ እየተገነቡ ያሉ መሰረተ ልማቶች ሀገራዊ ለውጡን ተከትሎ የመጡ በመሆናቸው ህብረተሰቡ ድጋፉን አጠናክሮ እንዲቀጥል ተጠይቋል። የተወደዳችሁ ተመልካቾቻችን ስትከታተሉ የቆያችሁት ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎችን ነበረ። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ጤና